ዓለም ከኢትዮጵያ ብሄር ብሄረሰብ መላው የኦሮሞ ሕዝብ የሚሳተፍበት በዓል ስለሆነ ወጣቱ ይህንን በመገንዘብ ብዙ እንግዳ እንደሚመጣበት ሰውም የሸገር ወጣት ቅድመ ዝግጅቱን ጨርሷል ማለት ነው። ዝግጅታችን በጣም የተለየ ነው። ከባለፈው ዓመት በጣም በተለየ ሁኔታ ነው አሁን እየርንበት ያለ ነው። እሴቱን በጠበቀ ደግሞ እንዲከበር በዓሉ ያለውን ወጣቶችን ሁሉንም በመመካከል እራሱን በዓሉን ጠብቆ በዓሉን በመምሰል ሁሉም ሰው እንዲቀርብ ባህሉን እንዲያከብር ዝግጅት አድርገናል። ዝግጅታችን በጣም ደስ ይላል፣ እንደሚታየው ነው። እኛ ሴቶች ደግሞ በጣም ተዘጋጅተንበታል። በየአካባቢያችን በያለንበት ከተለያዩ ሀገር ከሚመጡ እንግዶቻችንን ለመቀበል በጣም ዝግጁ ነን። ለምሳሌ ከደቡብ የሚመጡ አሉ፣ ሲዳማ ብሔር ብሔረሰብ እንዲሁም ከምባታ፣ ሀዲያ፣ ወላይታ ይሄ ሁሉ ይሳተፋሉ ማለት ነው። ስለዚህ በእኛ መግቢያ፣ በከረቆሬ መግቢያ በር እንደ ሰበታ ወጣቶች ብዙ ዝግጅት አድርገናል እንግዳ ለመቀበል። እንደገና ደግሞ ስለ እሬቻውም ለነሱ በመግለጽ እሬቻ ምን እንደሆነ እነሱም ገብቶ ደግሞ ሌሎችን እንዲያስተምሩ ለማድረግ ዝግጁ ነንና ዝግጅቱንም ጨርሰን እየተጠባበቅን ነው የምንገኘው። በሚያምር ሁኔታና በበዓሉን በጠበቀ ሁኔታ እንዲከበር ጥሩ ዝግጅት ላይ ነው ያለነው። በባህል ልብስ አምሮ እንዲከበር ዝግጅታችንን እያደረገን ነው።